ቀጠሎብ፣ ማለት ነው እንደው ሚዲያ ላይ ወይ ወይ ወይ የሚል ቶሎ ቶሎ እንደው አልወድም። ፍቅር ማለት ነው በቃ ረጋ ሲል ነው ሁሉም ነገር የሚያምረው። እና አሁንም ሮሃና ሐብታሙ በመታረቃቸው በጣም ደስ ብሎናል፣ እውነት ለመናገር ምክንያቱም፣ ሰው ይገናኛሉ ወይም ይታረቃሉ ያለ ሰው የለም ነበር። ነገር ግን ስለታረቁ በጣም ደስ ብሎናል። ግን ደግሞ አሁን ላይ ደግሞ በሚዲያ ላይ የሚያረጉት ነገር ትንሽ ብዙም አይደለም፣ ማለት ጥሩ አይደለም ብዬ አስባለሁ። ይሄ ነው ባለላችሁም ይገባችኋል እና ይህንን የምታረገው እንትን ልጅቷ ናት ሮሃማ ናት። ልጁ በጣም እንትን ይላል፣ የሆነ ይፈራድ ስላችሁ የሆነ በቃ እንትን ለማለት ይሞክራል። እሷ ግን በጣም አትፈራምና ረጋ ብትሉ ጥሩ ነው። በይነኝ ውኝ ውኝ ያለ ፍቅር መጨረሻው ደስ አይልም። ረጋ ሲል ነው ፍቅር ደስ የሚለው ብዬ አስባለሁ። ሰላም እንዲናችሁ፣ ደህና ናችሁ ሆይ? አይና ለምነኝ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አመሰግናለሁ ቆይቼ ቆይቼ ነው ብቅ ምለው እንግዲህ ዛሬም በሀብታሙና በሮሃ ማመጥቻ አለው እንግዲህ ቲክቶክንም ሆነ ዩቱቡንም እንግዲህ ይዘውታል ማለት ነው ነገር ግን ያው ረጋ ብትሉ ጥሩ ነው ወይ ነኝ ማለት ውኝ ውኝ ማለት እንደዚህ በአደባባይ ይሆን ያልሆን ነገር መሆን ጥሩ ነው ብዬ አላስብም ለእናንተ ራሱ ረጋ ብትሉበት የተወሰበ ነው ብዬ ነው የማስበው እንደ እኔ እንደ እኔ እውነት ለመናገር እውነት ይሄን ነው የምለው እኔ ስለዚህ ረጋ ብትሉ ውኝ ውኝ ያለ ፍቅር መጨረሻው ብዙም ደስ አይልም እና እናንተ ደግሞ አሁን ላይ ምንም እየተረጋጋችሁ አይደለም ማለት ነው። በቃ የሆነ ውኝ ውኝ ምናምን ነገር ነው እየሆናችሁ ያላችሁ እና ለመረጋጋት ሞክሩ እላለሁ። ፍቅራችሁን ቀስ አርጋችሁ ከካሜራ ጀርባ ፍቅራችሁን አጣፍጡ። ካሜራ ላይ ግን በቃ ስርዓት ባለው መሆን አለበት። ስርዓት በጎደለው እየሆናችሁ አትዝለቁ። ካሜራ ላይ ጥሩ አይደለም። በእርግጥ እይታ ሊስብላችሁ ይችላል፣ ግን ጥሩ አይደለም እና ተዝከዝ ብትጠነቀቁ አሪፍ ነው። በይነ እንዴን እንዴን፣ የእህትነት ምክሬ ነው። እኔ ከማንም አልበልጥም እንደ ማንኛውም ሰው ነኝ፣ ግን በማየው ነገር ግን ያው ደስ ካላለኝ በዛ ነገር ሀሳብ እሰጣለሁ እንጂ እነሱን እያያችኋቸው ነው ብዬ አስባለሁ። ቲክቶክ ላይ ራሱ እርግጠኛ ነኝ ታዋቸዋላችሁ ብዬ አስባለሁ የሚያደረጉት ነገር ያው ብዙም ደስ አይለም። በአጠቃላይ እሷ በጣም አትፈራም አሁን ላይ፣ ምክንያቱም አትፈራም በጣም ሮሃማ አሁን ላይ በቃ የሰውን በጣም እንትን ብላለች ማለት ነው። እና እንግዲህ ይህ ይመስላሉ ዶች፣ እና ይህን ለማለት ነው የመጣሁት። ተወዳችኋለሁ። አይና ለምን እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ ሁላችሁ